እንደምን አረፈዳችሁ የተከበሩ አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ክቡር ዶክተር በለጠ ሞላ የኢኖቬሽን ና ቴክኖሎጂ ሚኒስቴር ሚኒስትር ክቡር ዶክተር ይሽሩን አለማየሁ የኢኖቬሽን ና ቴክኖሎጂ ሚኒስቴር ሚኒስትር ዴታ ክቡር አቶ ዮዳኤ አርያ ስላሴ የኢንሳ ምክትል ዋና ዳይሬክተር እና የፋይዳ ፕሮጀክት ስራ አስኪያጅ ክቡር አቶ አቤል ፈለቀ፣ የክልላችን ኢኖቬሽን እና ቴክኖሎጂ ቢሮ ኃላፊ ክቡር ዶክተር መግነሻ አየነ የባህር ዳር ዩኒቨርሲቲ ፕሬዚደንት፣ ክቡራን የክልላችን ቢሮ ኃላፊዎች፣ የፌዴራልና የክልል የመንግስት ስራ ኃላፊዎች፣ ምሁራን፣ ባለሙያዎች፣ ተጋባዥ እንግዶችና ከሁሉ በላይ የፕሮግራሙ ባለቤት የሆናችሁ ስታርታፖችና የስታርታፕ ሀሳብ ፀንሳሾች እና መስራሾች ዩር አይዲያ ዩር ፊውቸር የዛሬ ሀሳቦ የነገ መዳረሻው በሚል መሪ ቃል እየተካሄደ የሚገኘው የስታርታፕ ውድድር የማጠቃለያ ፕሮግራም ላይ ተቼ ይህን ውይይት ወይም ፓናል ሳስተባብር በታላቅ ደስታና ክብር ነው። እዚህ የምትገኙ ስታርታፖች በባለፉት ቀናት በስልጠና በውድድር አልፋችሁ ለዚህ የማጠቃለያ ፕሮግራም በመድረሳችሁ እንኳን ደስ ያላችሁ ለማለት እወዳለሁ። የአማራ ብሔራዊ ክልላዊ መንግስት ወይም የአማራ ክልል ጸጋዎች እና በተፈጥሮ ሀብት የታደለ ክልል ነው። በርካታ ወጣቶችም በክልላችን ይገኛሉ። ሀብት መፍጠር በጣም ወሳኝ ነው። ሀብት መፍጠር ደግሞ ሂደት ነው። እንደ ክልል ሀብት ለመፍጠር ያሉንን ጸጋዎች በአግባቡ ለይተን መጠቀምና ማልማት እንደ ተጠበቀ ሆኖ አራት ነገሮች ማልማት ግን ለሀብት ፈጠራ በጣም ወሳኝ ነው። መሬት መሬት፣ ካፒታል፣ የሰው ኃይል ሶስቱ ሲሆኑ ዋናው ላነሳ የፈለግኩት ኢንተርፕሪነርሺፕ ወይም የመፍጠር ጥበብ ነው። ይህም አራተኛው ለሀብት ፈጠራ መልማት ያለበት ጉዳይ ነው። የፓናል ውይይታችን በክልላችን ያለውን የስታርታፕ ስነ ምህዳር የሚያነቃቃ ለቀጣይ ጉዟችን መደላድል የሚፈጥር ነው። ሶስት ነገሮችንም ያሳካል ብለን እንጠብቃለን። አንደኛው በሀገራችን የተጀመሩ አበረታች ስራዎችን መረጃ የምናገኝበት በመንግስት እንደ ዲጂታል ትራንስፎርሜሽን፣ በግሉ ኢንኩቤሽን ኔትወርኮች፣ በዓለም አቀፍ ፋይናንስ፣ በዩኒቨርሲቲዎች ማዕከላትና ሌሎች መረጃ የምናገኝበት፣ ሁለተኛ ማነቆዎች የሚፈቱበትን የፖሊሲ አቅጣጫ፣ ምርጥ ተሞክሮዎችንና ያሉ ድሎችን፣ እንደዚሁም የወደፊት ምቹ ሁኔታዎችን እንዳስሳለን። በሶስተኛነት በስነ ምህዳሩ ተዋናይ አካላት ማለትም ወጣቶች፣ መንግስት፣ ከፍተኛ ትምህርት ተቋማት፣ የግል ድርጅቶች፣ ቬንቸር ካፒታሊስቶች አክስሌተሮች፣ ኤንጅል ኔትወርኮች፣ ዓለም አቀፍ ድርጅቶች፣ ወዘተ ሚናቸውን ለይተው እንዲወጡ የሚያስችል እንደሚሆን እናምናለን። በዚህም መሰረት ቅድም ማስተር ኦፍ ሴሬሞኒ እንዳስተዋወቀው ፓናሊስቶችን ወደ መድረክ እጋብዛለሁ። አንደኛ ዶክተር ይሽሩን አለማየው የኢፌዴሪ ኢኖቬሽንና ቴክኖሎጂ